በእውቀትም በመልክም ያጌጡ ምሁር ናቸው። ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ ወልደ ዮሐንስ መራራ እውነት ሆነ መራራ ስንብት። አሜሪካን አገር ኢኮኖሚክስ ተምረዋል። ነፍሳቸው ግን የጥበብ ምርኮ ሆና በሙዚየም ጥናት የድኅረ ምረቃ ትምህርታቸውን ተከታትለዋል። የዶክትሬት ዲግሪያቸውንም በሥነ ጥበብ ታሪክና ሂስ በኮርኔል ዩኒቨርሲቲ በ2000 ዓ ም አጠናቀዋል። በአዲስ አበባ ዩኒቨርሲቲ ከማስተማር ጀምሮ በርካታ ስራዎችን ሰርተዋል። የኢትዮጵያ ጥናትና ምርምርን ከ1996 እስከ 2002 አስተዳድረዋል። እስክንድር ቦጎሲያን የክወናና የእይታ ጥበባት ኮሌጅንም በማቋቋም ዋነኛ አስተዋጽኦ ነበራቸው። የገብረ ክርስቶስ ደስታ ማዕከልንም ለሁለት ዙሮች በዳይሬክተርነት መርተዋል። ፕሮፌሰር ኤልሳቤጥ ስለ ዘመናዊት ኢትዮጵያ ዘመናዊ ጥበብና ከተሜነት ርዕሰ ጉዳዮች ሰርተዋል። በተለይም በሲምፖዚየሞች ጉባኤዎችና ውይይቶች ላይ ስለ ትስስሮሻዊ ወይም ኢንተርዲሲፕሊን ጉዳዮች ብዙ ብለዋል። አስተዋጽኦዋ የኢትዮጵያ የስነ ጥበብ ነገር ከዓለም የስነ ጥበብ ቋንቋ ጋር ተገናኝቶ መነገር አለበት መናበብ አለበት። ተገንጥሎ ለብቻው አሊኔትድ ሆኖ ብቻውን ቢጮህ ብቻውን ቢዘምር አይሰማም። ስለዚህ አሁን ዓለም በሥነ ጥበብ ጉዳይ ላይ እንዴት ይነጋገራል? የመነጋገሪያ ቋንቋው ምንድን ነው? የሚል መሰረታዊ ጥያቄ ታነሳለች ትችቷም መሰረቱ ይሄ ነው። የኤልሳቤት ትልቁ ኮንትሪቢሽን ምንድነው? የኢትዮጵያን አርት የኢንተርናሽናል ፐርስፔክቲቭ እንዲሰጥ ማድረግ። ምንድነው? የኢትዮጵያ አርት እንዴት ነው የሚታየው? እንደምታውቀው ለምሳሌ፣ ኢትዮጵያ ላንድ ሎክድ ብቻ አይደለችም፣ አይደለም? ይሄ አርቲስቲካሊ ሎክድ ናት፣ በአርቱ ረገድ ሎክድ ናት፣ አይደለም? ሲግኒፊካንትሊ ሲወጣ ታይም የኛን አርት ሶ፣ የማይወጣበት አንዱ መንገድ የኢንቴሌክቹዋል ኤክሰርሳይዝ ስለሌለው ነው። ማለት የተደበቀ ስለሆነ ወይ ዩኒቨርሲቲ ውስጥ ይደበቃል፣ ወይ ደግሞ የሆነ ቦታ ውስጥ ሲታጠር ነበር። ኤልሳቤትን ኤልሲንግን ካያት ለምሳሌ በአይኤስ የጥናትና ምርምር አዲስ አበባ ዩኒቨርሲቲ ዳይሬክተር በነበረችበት ጊዜ በጣም የሚገራርሙ ኢንተርናሽናል ኮንፈረንሶች ይታዘጋጅ ነበር። በጣም ለምድርም ለሰማይም የከበዱ በጣም አዋቂ የሚባሉ በዓለም ላይ አዋቂ የሚባሉ ሰዎች እየመጡ ፔፐርስ ያቀርቡ ይታደብ የታደም ነበርና እሱ እሱ ነገሩ ሚስት አድርጓል። አይ ትምህርት ማለት ደግሞ እንደሱ ነው። ስለዚህ ወደ አደባባይ ወደ አደባባይ ስትል ወደ አለም መድረክ ይውጣ ከአለም የተለየ ና የተነጠለ ታሪክ የለንም የአለም አካልን የዓለምን ቋንቋ መነገር ወይም መናገር አለበት እሱ ብቻ ሳይሆን ወደ አለም መድረክ ወጥቶ መታየትም አለበት የሚል ጠንካራ መከራከሪያ አላት የፕሮፌሰሯ ምሁራዊ አስተዋጽኦ ከሀያኛው ክፍለ ዘመን ወዲህ እርሾ በመሆን የሚያገለግል ሲሆን ለጥበባት ዲሲፕሊን ሁሉ የማጎራበት ይልቁንም ወደ አንድ የማሰባሰብ ስራ ሰርተዋል። በስነ ጥበብና ኪነ ጥበባት በኩል ትልቅ እርምጃ እንዲኬድ ያደረጉት በተለይ በዩኒቨርሲቲው ትኩረት ያልተሰጣቸው የኪነ ጥበብ ዘርፎች ነበሩ። አንደኛው እንግዲህ የስነ ጥበብና ዲዛይን ትምህርት ቤት አለ። የያሬድ ሙዚቃ ትምህርት ቤት አለ እንዲሁም የቲያትር ትምህርት ክፍል አለ። እነዚህ አንድ ላይ ሆነው በአንድ ኮሌጅ ሆነው ትኩረት ተሰጧቸው የሚሰሩበትን መንገድ አመቻችተው የመጀመሪያ ዲን ሆነውም በርካታ ለውጦች እንዲመጡ አድርገዋል። ማህበረሰብን ማንቃት የዩኒቨርሲቲ ኃላፊነትን በብቃት ተወጥተዋል። በ2010 ዓ ም በተባበሩት አረብ ኤምሬትስ ውስጥ በምትገኘው ሻርጃ ከተማ በአለም አቀፍ ጥናት ዩኒቨርሲቲ ውስጥም እስከ ሕልፈታቸው ድረስ አገልግለዋል። የፕሮፌሰሯ አካዳሚ ስራዎች በርካታ ቢሆኑም መሰረታቸውን ግን ጥበብ ያደርጉታል። አሁን ክረንት ሊባሉ መመልከቻ መነጽሮች፣ የንድፈ ሀሳብ መመልከቻ መነጽሮች እየመረመረች በአለም መድረክ ላይ የተለያዩ ጥናቶች ስታቀርብ አይቻለሁ። ሌላው በጣም ኢምፖርተንትና ሪኮግናይዝ ሊደረግ የሚገባው የሚመስለኝ። የተገፉ ምትላቸውን የማህበረሰብ ክፍሎች በተለይ ሴቶች የተለየ ስፍራ እንዲሰጣቸው መንቃት አለባቸው፣ ማወቅ አለባቸው፣ መማር አለባቸው። ርዕሰ ነገሩ መድረክ ላይ መምጣት አለበት፣ ውይይት ልናረግበት ይገባል የሚል ጠንካራ ሙግት ይዛ ድረ ዘመናዊነትና ድህረ ዘመናዊነት ሀቲቶችን ማነጋገሪያ ቋንቋ አድርጋ እንደምታውቀው በሚዲያ ኢንጌጅመንትም በጣም የምትታወቅ ነች። ለሀገረ መንግስት መስረታ፣ ለሀገረ መንግስት መገንባት በለው ለሌላም ነገር በለው የትምህርት አስፈላጊነት በተለይ ደግሞ የአርት አስፈላጊነት ላይ ኢንተርዲሲፕሊነሪ በሆነ መልኩ የሄደችበት መንገድ በጣም ነው የሚገርመው። ለምሳሌ ሪሰንትሊ ሞደርኒስት አርት ኢትዮጵያ የሚል አንድ መጽሐፍ አላት እና እሱ መጽሐፍ ብዙ ነገር ወደፊት ምን ከተለው ልክ እንደ ዲክሽነሪ ያድርገን የምንከተለው መጽሐፍ ይመስለኛል። ኤልሳቤጥ ጥበብን ካውደር እና ከጉባኤ ባለፈ ውጤቱን ለመገምገም ብዙ ጥረቶችን ያደርጉ ነበር። ከቤታቸው ከሚያዘጋጁት መድረክ ጀምሮ በኮሌጅ ደረጃ በጥናትና ምርምሩ ኢንስቲትዩት ደረጃ የተካሄዱ መድረኮች ለሰዓሊዎች አይን ገላጭና የለም ራስን ኢትዮጵያ ውስጥ ባለ ነገርና ሁኔታ ከመሸበብ ይልቅ አልፎ ማየት እና ሌሎች ሀገሮች ያሉ ሌሎች የዓለም ክፍሎች ያሉ የስነ ጥበብ ሰዎች የደረሱበትን ደረጃ እና ያሳሳል ዘይቤም እንዲመለከቱና ና እንዲቀስሙ ከዛ የሚወስዱትን እንዲወስዱ ትልቅ አስተዋጽኦ አድርገዋል። በፕሮፌሰሯ ስንብት ምን ጎደለ? ለምሳሌ በኢትዮጵያ አርት ውስጥ የሚጎድለው የሚመስለኝ መስራቱ አይደለም፣ የተሰራው ነገር ግን ኢንቴሌክቹዋል ዲስኮርስ ያስፈልገዋል። አይ እንደዚህ አይነት ኢንቴሌክቹዋል ዲስኮርስ ሲኖር ነው ቲያትሩን በለው ቪዥዋል አርቱም በለው ሙዚቃውም በለው ምንድን ነው የሚሆነው? ወደ ውጭ ኤክስፖዝድ የሚሆነው አሁን እንደምታስበው እንደ ድሮ አይነት የ የሀገር አይነት አስተሳሰብ አይደለም ያለው። ዛሬ ግሎባሊ የምታስብበት አለም ነው ያለው። በቃ የኔ አበርክቶ ለኢትዮጵያ ብቻ ነው ብለምታስብ ከሆነ ዋጋ የለውም። ያንተ አበርክቶ ለዓለም መሆን መቻል አለበት። ሶ በጥበቡ ረገድ ያንተ የአንድ ሀገር አበርክቶ ሎካል የሆነው አበርክቶ ሎካል የሆነው ፐርስፔክቲቭ ወደ አለም እንዲመነዘር ከተፈለገ እንደ ዶክተር ኤልሳቤት አይነት ምሁራን ያስፈልጋሉ። አየ እሱ ላይ ነው የሚጎለው። አሁን ከዚህ በኋላ የምንነጋገርበት ርዕስ ሰታን የሄደችውና ከዚህ አንጻር በዚህ በኩል የበለጠ ኮንትሪቢዩት ልታረግ ትችላለች፣ የበለጠ ልትሰራ ልትጽፍ ትችላለች ብለን ስናስብ አጣናት። በዚህ በኩል ደግሞ ጥላዊ የሄደችው ይሄኛውን ሎሳችንን በተወሰነ ደረጃ ይደጉማል ተብሎ ይታሰባል። ፕሮፌሰሯ ከዚህ ቀደም ያሳተሙት ሞደርኒስት አርት ኢን ኢትዮጵያ መጽሐፋቸው በተለያዩ አካዳሚ መድረኮች የውይይት መክፈቻ እየሆነ ያገለግላል። በቀጣይም የራሳቸውን ሕይወት አብነት አድርገው የኢትዮጵያ ሴቶች ታሪክን ጽፈው ወደ ሕትመት ጉዞ ላይ ነበሩ።